ጎብሌ ጎብሌ የሱ ታማሚ ነኝ የሱ በሽተኛ፣ አንተ ወድጀ ምናምን ምናምን፣ ሄርሜዬ ማለት ነው። የእኔ ቆንጆ አምሮብሻል ባይዘው ማለት ነው እንግዲህ። ኦፍ የለም አብረሽ ከሆነ የልጅ አባት ሆኗል፣ ምንም ማድረግ አይቻልም። እንግዲህ ቢዝ ይሆናል። አሁን እንግዲህ ለራሱ አይደለም ማሰብ ያለበትና ለልጁ ነው ማሰብ ያለበትና ቢዝ ይሆናል። እሱም ማገኘታችን በቃ እንግዲህ የልጅ አባት ሲኮን ማለት ነው አርፎ መቀመጥ እንግዲህ አስባችሁ ወደዛ ወደዚህ ጡል ጡል የለም። እና ሄርሜዬ ሰሞኑን እንግዲህ አብሮሽ እያገኘች አይደለም፣ ከካሜራ ጀርባ አስቶ ሲገናኛሉ እንጂ። እና ተስፋ ቁረጭ ሄርሜላዬ። አሁን እንግዲህ ሩታን ትሬት ማድረግ፣ ልጁን ማየት፣ አይቶም አይጠግብም በነገራችን ላይ ማለት ነው፣ በተለይ የመጀመሪያ ልጅ ሲኮን ኦ ማይ ጋድ እንደዛ ነው። ባላይም ማለት ነው ባላቅም እንደዛ ነው ብዬ ነው ማስቡና ሄርሜላ እንግዲህ በፍቅር ያንተ ታማሚ ነኝ ያንተ በሽተኛ። ምንድነው? በሽተኛ ያረገች ያብረሽ ፍቅር ኖ ኖ ኖ ኖ አይቻልም፣ አይቻልም፣ ሄርሜዬ አይቻልም። እማዊ ነው እማው ነው እንደ ሩታ እንግዲህ አሁን የወንድ ልጅ አባት አድርጋለች። አርፎ ከሩታ ገመኖር ነው በቃ ይቅርታ በደል በስር ሰዓት ጠይቋት ክሷት። እንደዛ ነው የምንፈልገው። እና ጠዋት በሰራው ማለት ነው ውሸት ነው ያላችሁ፣ እኔ እኮ እውነት አላልኩም። አብሬሽ ሰብራይዝ አለ ብለዋል። ምንድን ነው እናንተ የምትገምቱ? እኔ ገመትኩ ግን መኪና መግዛት አለበት፣ ረሩታ ይገባታል ነው አልኳቸው። ውዶቼ፣ አንዳንድ ኮሜንት ስላየ ውሸት ነው ምናምን፣ እኔ እኮ እውነት ነው ብዬ አልሰራም። ደስ የምለው እኔ ሰው ስሰራ ማለት ነው እውነት ነው ብዬ አልሰራም። እንደዚህ ተብለዋል፣ ሊሆን ይችላል፣ አላውቅም ነው ምላችሁ እና እኔ ከእውነት ራቄ እኔ አይዋጥልኝ ጋይስ እና ኤንዌይስ ውዶቼ፣ እንግዲህ ሄርሜላ ላይ የአእምሮባት እንግዲህ የታመመች ነው። በፍቅር አብረሽ ናፍቆት ይመስለኛል የአብረሽ ናፍቆት ይሁን እንደዚህ የሚያረጋ ታላቅም። ኤርሚዬ የኔ ቆንጆ የኔ ውድ አይዞሽ፣ በራስሽ ነይ። ከአብረሽ ራቄ አይጠቅምሽም። የልጅ አባት ሆኗል፣ አይጠቅምሽ የሚቆንጆ ማለት ነው። ይመቻችሁ።